ይሄን ይመስላል እኔ የፓኪስታን ብረድ ይስት 36 ብር አንዲቱ ለደምንዶ የኢትዮጵያ ያለው ብረድ ስንት ነው ትልቅም ትንሽም ማለ 19 26 ነው ደግሞ ማጠቢያ ምናምን እንደዛ ነው 18 ብር ቆጥሮ ነው አዎ

ይሄ ደግሞ ሽንኩርት መፍጫ 19 ይህን ይመስላል እንግዲህ። ዛሬ ነው ላይክ ሼር እያረጋችሁ ቤተሰቡን ደግሞ ለ